ሰበር ዜና። ውድና የተከበራችሁ ተመልካቾች እንደምን አላችሁ? እንደምን አላችሁልኝ? እኔ ልላችሁ አልሐምዱሊላህ። እንግዲህ ወደ ሰበር ዜናችን ተመልሰናል። የዛሬው የእለተ እሁድ መረጃዎችን ይዤላችሁ መጥቻለሁ። መረጃዎችን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ሰላም ፍቅር አንድነትን መተሳሰብ መተዛዘንን ያምጣልን። ሰላም ለሀገራችን ይሁን። ሰላም ለሕዝባችን ይሁን። ያው እንግዲህ እንደምታውቁት ትናንት ቪዲዮ ሸራ አድርጌላችሁ ነበርና ትንሽ የአጭር ቪዲዮ ናት መከተል ሙከራናለ ያው ትናንትናም የለውም ከትናንት ወዲያም እንደ ደክሞኝ ነበርና የመንገዱ ደቂት ምናምን ነበረና አልቀረጽ ኩላችሁም ቪዲዮ እና እንዲህ እና ላችሁልኝ ሁላችሁንም በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ተወደዳችሁ ተመልካቾቼ እንደምናላችሁልኝ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። የእለተ እሁድ መረጃዎችን ይሽላችሁ መጥቻለሁ። መረጃዎችን ለማግኘት በቅድሚያ ቻናሌን ቤተሰብ እየሆናችሁ ተቀላቀሉ እና ርዕሳችን ምን ነበር፣ የዛሬው ማለት ነው። መካ መሄድ ፈልጋችሁ እንያዛል ወይም ተፍቲሽ ምናምን ነው ብላችሁ መካን በጣም ብዙ የምትመኙት እና የምትጓጉ ሰዎች አላችሁ። ለመሄድ ባለማወቅ ተፍቲሽ ነው እንያዛል እያላችሁ ብዙቻችሁ ኡምራ ሳታደርጉ ብዙ አመት አድራችሁ ኡምራ ሳታደርጉ የቀራችሁ ሰዎች አላችሁ እና ተፍቲሽ ምናምን የለም አለላችሁም፣ አለ ግን አያስቆሙም እንደዚሁ የቤት መኪና ምናምን ከሆነ ወይም የተለያዩ መኪናዎች ከሆኑ ነው እንጂ ህጋዊ መኪና ከሆነ ምንም ችግር የለበትም። ያው እየሄዳችሁ ኡምራ አድርጉ። ኡምራ ማድረግ ፈልጋችሁ እንያዛል ወይም ከ እስር ቤት እየወስዱ እናብላችሁ ብዙ ሰዎች አላችኋል። ሄዳችሁ እየሄዳችሁ ተጠቀሙ። ዑምራ ባታደርጉ ብዙ አመት አድራችሁ ወደ ሀገራችሁ አትግቡ። ደስ የሚለው እና እኔ የወደድኩትን ነገር ነው ግን መነግራችሁ ነገር ቢኖር እዛ ውስጥ በጣም ከሚስና ጁሙአ ባትሄዱ ጥሩ ነው። ከሚስና ጁሙአ ላይ በጣም ሞት ሞት ሞት ነው። ልነግራችሁ አልችልም። ከሰው ላይ ሰው፣ ከሰው ላይ ሰው እየተጋፋ እየተጋፋ እንኳን አይደለም ቪዲዮ መቀረጽ። እዛ ቦታ ላይ ራሳችሁን ራሱ ጠብቃችሁ ነው በቃ። ነፍሳችሁ ራሱ ዘንጋ ካላችሁ አለቀላችሁ፣ ታረጋግጣችሁ እዛው ላይ እንደምትሞቱ ጥርጥር የለም ማለት ነው። እና ጁምዓ ነበረኝ ይሄድ ነው። በጣም በጣም ልነግራችሁ አልችልም። ዘሕማ ነበረ ከመነግራችሁ በላይ ማለት ነው። ብቻ አልሐምዱሊላህ አላ ኩል ሓል ላ ክተብለና ልር ብኸይራት እንሻአላህ። በጣም አደይለም ከታች ከታ ከከዓባው ከጠዋፉ ቀርቶ ከላይ እንኳን ከሶፋት መርዋ በጣም ግፊት አለ። ነው ግፊት እንዴ ይፈጣሪ! በጣም እየተጋፉ እነዚህ ባንጋሊ ምናምኖቹ፣ እርግጥ ግጥ ነው የሚያረጓቹ ነው። እርግጥ ግጥ ወይ ብቻ አልሐምዱሊላህ። አላህ ይኽትምልን አልኸይሩ ኸይራት ኢንሻአላህ አላህ ይወፍቀኩም

እኔ የፈለግኩት እዛ እጅ ከዕባው ምናምን ምናምን መቀረጽ ነበርና እንደገና ደግሞ ምን አሰብኩኝ? እኔ ከጥሩ ቦታ መጥቼ እንዴት ነው ጀዋሌና ዞሬ ካሜራ ላይ የምቀረጸው? እንዴት ብዬ ነው የምቀረጸው? ካሜራ ዞሬ ያን መሰለ ከዕባ እዛ ቦታ ላይ ከአላህ ቤት ሄደን ጀዋላችንን አዞርን የምንሰውሩ ሰዎች አላህ ይህድና ረቢ ነው የምላችሁ። እዛው ከዕባው ላይ ጠዋፍ እያደረግን እንደዛ እየገፈተሩ እየጣሉና ስልካቸው በቃ በቪዲዮ ይደዋውላሉ። እንደገና ደግሞ ካሜራውን ያ ረቢ፣ ያ ረቢ ለከ አልሐምድ አልሽክሩ። እንደዛ እንዴት እንደሚያደርጉ ይገርማሉ። ከዛ እንደዛ ብለን እየተጋፋ ሰው ራሱ በቃ ከሰው ላይ ሰው እየተደራረበ እነሱ ይሰውራሉ ነው የምላችሁ። እና ከላይ ደግሞ ወጣን ከሶፋ መርዋ፣ እንደዚሁ በቪዲዮ እየደወሉ እንደዚሁ ደግሞ ካሜራቸውን አዙረው መደወል መቀረጽ ምናምን። እኔ ግን መውጫው ላይ ክሮጅ ያኔ ስንወጣ መውጫው ላይ ብቻ የተወሰነ ሁለት ደቂቃናት እንዲዘናት መውጫውን ብቻ ነው እንጂ እዛ ውስጥ ገብቼ እኔ አላረገውም። ካሜራ ዙሬ የአላህ ቤት ላይ እጅ ካሜራ ዙሬ መቀረጽ ምናምን አረ ቢስሚላ በጣም ነው የሚያስጠላው። እኔ ህሊና ያለ ራሱ ኒዶ አላደርግ ነው እንጂ የመጣሁት የአላህን ቤት ልጎመኝ ነው እንጂ የመጣሁት። ዩቱብ አልሸቅልበትም ይህን የመሰለ ቦታ ብዬ ራሴን አቸነፍኩኝ ወላ ነው ምላችሁ። እንዴት ብላችሁ እዛ ቦታ ላይ ሄዳችሁ እንዴት ብላችሁ ነው ካሜራ ዙራችሁ የሚቀርጹት? አረ ቢስሚላ አላኩል ሐልም ደስ ብሎኛል። አልሐምዱሊላህ ረቢልዓለሚን በህይወቴ ስመኘው የነበረውን ነገር ስለህጅ ስለጎበኘሁኝ በጣም ደስ ብሎኛል። እናንተንም አላህ ለዚህ ቀን ያብቃችሁ፣ ለዚህ ሰዓት ያብቃችሁ። ካሰባችሁበት ቦታ እንድትደርሱ የምን ጊዜ ምኞቴና ጸሎቴ ነው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሁናችሁ የምትከታተሉ ተመልካቾች ሁላችሁም አላህ ኸይረ ነገርን ሁሉ ይውፍቃችሁ። ረመዛን ዛሬ አስራ ስድስተኛ ቀናችን ነው። አላህ ስብሓን ተዓላ ጾመው ከተጠቀሙት ባሪያዎች በለን ጾማቸው ሶላታቸውና ዱዓቸው ሙስተጃብ ከሆነላቸው ደጋግ ባሪያዎቹ እንዲያደርገን አላህ ስብሓነ ተዓላ ሁላችሁም እየተመኛችሁ ዱዓ እያደረጋችሁ ጾማችንን እንከመል ኢንሻአላህ። አብሽሩ ዛሬ ሽሩ ዛሬ የአስራ ስድስተኛውን ቀን ይዘናል። እንግዲህ የሚቀረን አስራ አራት ቀን ነው። ይህችን አስራ አራት ቀን በስርዓትና በአግባቡን እንጠቀማት ነው የምለው ውድ ተመልካቾች። እንግዲህ እዚህኛው መጪው ረመዳን ላይ ሊያደርሰን ይችላል ያደርሰን ይችላል አላሁ ዓለም ኢንሻአላህ።